በቅርብ ጊዜ ወደ አሜሪካ ሊሄድ ስለሆነ ማስታወሻ እየያዝኩ ነው። እናንተ የአንዳንዴ የውትዝ እንድትሉ ስለፈለኩ ነው እ ኮተን በቃ ተቀመጠች። ሱሪ ፈልጌ እሸ ቀበቶ ነገር